ኦሪት ዘኍልቍ ምዕራፍ ሃያ ተራ ቁጥር አንድ የእስራኤልም ልጆች ማኅበር ሁሉ በመጀመሪያው ወር ወደ ጺን ምድረ በዳ መጡ። ሕዝቡም በቃዴስ ተቀመጡ። ማርያምም በዚያ ሞተች፣ በዚያውም ተቀበረች። ተራ ቁጥር ሁለት ለማኅበሩም ውሃ አልነበረም በሙሴና በአሮንም ላይ ተሰበሰቡባቸው። ተራ ቁጥር ሶስት ሕዝቡም ሙሴን ተጣሉት፣ እንዲህም ብለው ተናገሩት ወንድሞቻችን በእግዚአብሔር ፊት በሞቱ ጊዜ እኛ ምነው በሞትን ኑሮ አሉት። ተራ ቁጥር አራት እኛም ከብቶቻችንም በዚያ ንሞት ዘንድ የእግዚአብሔርን ጉባኤ የእግዚአብሔርን ሕዝብ ወደዚህ ምድረ በዳ ለምን አመጣችሁት አሉ። ተራ ቁጥር አምስት። ወደዚህ ወደዚህ ክፉ ስፍራ ታመጡን ዘንድ ከግብጽ ለምን አወጣችሁን? ዘርና በለስ ወይንም ዘርና በለስ ወይንም ሮማንም የሌለበት ስፍራ ነው አሉ። የሚጠጣም ውሃ የለበትም አሉ። ተራ ቁጥር ስድስት ሙሴና አሮንም ከጉባኤው ፊት ወደ መገናኛው ወደ መገናኛው ድንኳን ደጃፍ ሄደው በግንባራቸው ወደቁ። የእግዚአብሔርም ክብር ተገለጠላቸው። ተራ ቁጥር ሰባት እግዚአብሔርም ሙሴን እንዲህ ብሎ ተናገረው። በትርህን ይያዝ አንተና ወንድምህ አሮን ማኅበሩን ሁሉ ሰብስቡ፣ ድንጋዩንም ውሃን እንዲሰጣችው እነርሱ እያዩ ተናገሩት። ከድንጋዩም ውሃ ታወጣላችሁ፣ እንዲሁም ማኅበሩን ከብቶቻቸውንም ሁሉ ታጠጣላችኋለው። ተራ ቁጥር ዘጠኝ ሙሴም እንደ እግዚአብሔር ትእዛዝ በትሩን ይዞ ከእግዚአብሔር ፊት ወጣ ወሰደ። ተራ ቁጥር አስር ሙሴና አሮንም ጉባኤውን ሕዝበ እስራኤልን ሁሉ ሰብስበው በድንጋዩ ፊት ተሰብስበው እናንተ አመፀኞች፣ እንግዲህ ስሙ በውኑ ከዚህ ድንጋይ ውሃን እናወጣላችኋለን አሏቸው። ተራ ቁጥር አስራን ሙሴም እጁን ዘርግቶ ድንጋዩን ሁለት ጊዜ በበትሩ መታው፣ ብዙ ውሃ ወጣ። ማኅበሩም ከብቶቻቸውን ሁሉ ጠጡ። ተራ ቁጥር አስራ ሁለት እግዚአብሔርም ሙሴንና አሮንን በእስራኤል ልጆች ፊት ተቀድሱኝ ዘንድ በእኔ አላመናችሁምና ስለዚህ ወደ ሰጠዋቸው ምድር ይህንን ሕዝብ ይዛችሁ አትገቡም አላቸው። ተራ ቁጥር አስራ ሶስት የእስራኤልም ልጆች በእግዚአብሔር ላይ አብ ያደረጉበት እርሱም ቅዱስ መሆኑን የገለጠበት ይህ የመሪባ ውሃ ነበረ። ተራ ቁጥር አስራ አራት ሙሴም ከቃዴስ ወደ ኤዶምያስ ንጉሥ መልእክተኞችን እንዲህ ብሎ ላከ። ወንድምህ እስራኤል እንዲህ ይላል፣ ያገኘንን መከራ ሁሉ አንተ ታውቃለህ ብሎ ላከ። ተራ ቁጥር አስራ አምስት አባቶቻችን ወደ ግብፅ ወረዱ። በግብፅም እጅግ ዘመን ተቀመጥነ። ግብፃውያንም እኛንና አባቶቻችንን በደሉ አለ። ተራ ቁጥር 16 ወደ እግዚአብሔርም በጮነ ጊዜ እግዚአብሔር ድምፃችንን ሰማ፣ መልአክንም ሰዶ ከግብፅ አወጣን። እነሆ በምድርህ ዳርቻ ባለችው ከተማ በቃዴስ ተቀምጠናል፣ አለ። ተራ ቁጥር 17 እባክህ በምድርህ ላይ እንለፍ፣ ወደ እርሻህም ወደ ወይንህም አንገባም፣ ከጉድጓሮችህም ውሃን አንጠጣም፣ በንጉሱ ጎዳና እንሄዳለን፣ ዳርቻህንም እስከምናልፍ ድረስ ወደ ቀኝም ወደ ግራም ማነለም ብሎ ላከ። ተራ ቁጥር 18 ኤዶምያስም በሰይፍ እንዳልገጥምህ በምድሬ ላይ አታልፍም አለው። ተራ ቁጥር 19 የእስራኤልም ልጆች በጎዳናው እንሄዳለን እኔም ከብቶችም ከውሃ ብንጠጣ ዋጋውን እንከፍላለን ሌላም ምንም አናደርግም ብቻ በእግራችን እንለፍ እንጂ አሉት። ተራ ቁጥር ሃያ ኤዶምያስም በብዙ ሕዝብና በጽኑ እጅ ሊገጥመው ወጣ። ተራ ቁጥር ሃያ አንድ ኤዶምያስም እስራኤል በዳርቻው እንዳያልፍ ከለከለ። ስለዚህ እስራኤል ከእርሱ ተመለሱ። ተራ ቁጥር ሃያ ሁለት ከቃዴስም ተጓዙ የእስራኤልም ልጆች ማኅበር ሁሉ ወደ ሆር ተራራ መጡ። ተራ ቁጥር ሃያ ሶስት እግዚአብሔር ሙሴንና አሮንን በኤዶምያስ ምድር ዳርቻ ባለው በሆር ተራራ እንዲህ ብሎ ተናገራቸው። ተራ ቁጥር 24 አሮን ወደ ወገኑ ይከማች፣ በመሪባ ውሃ ዘንድ በቃሌ ላይ ስለ አመጻችሁ ለእስራኤል ልጆች ወደ ሰጠዋት ምድር አይገባም አለ እግዚአብሔር። ተራ ቁጥር 25 አሮንና ልጆቹን አላዛርን ይዘህ ወደ ሆር ተራራ ላይ አምጣቸው፣ አለው። ተራ ቁጥር ሃያ ስድስት ከአሮንም ልብሱን አውጣለው ልጁንም አላዛርን አልብሰው፣ አለው። አሮንም ወደ ወገኖቹ ተከማቸ ሞተ ማለት ነው። በዚያም ተቀበረ። ተራ ቁጥር ሀያ ሰባት ሙሴም እግዚአብሔር እንዳዘዘ እንዲሁ አደረገ። ማኅበሩም ሁሉ እያዩ ወደ ሆር ተራራ ወጡ። ተራ ቁጥር ሀያ ስምንት ሙሴም የአሮንን ልብስ አወጣ፣ ልጁንም አላዛርን አለበሰው። ሙሴም የአሮንን ልብስ ከአሮን ላይ አንስቶ ለልጁ ለአር ለአላዛር አለበሰው። አሮንም በዚያ በተራራው ራስ ላይ ሞተ። ሙሴ እና አልዛርም ከተራራው ወረዱ። ተራቁ ጠራ ዘጠኝ ማኅበሩም ሁሉ አሮን እንደሞተ ባዩ ጊዜ የእስራኤል ቤት ሁሉ ለአሮን ሰላሳ